ይዕመሉ ኩሉን ሙየሰሩን ሊማ ኩሊላ ዲንል ኢስላም ሁሉ ቦታ አይገባም እያልኩ አይደለም። ዲንል ኢስላም ሻሚል መሆኑን አምናለሁ፣ ሁሉ ነገር ላይ መስራቱን አምናለሁን። ነገር ግን በአንድ ሰው ሁሉ ነገር አይሸፍንም። እንደዛ የምትሆኑ ወንድሞቼ እባካችሁን እስኪ ራሳችሁን እዩት። ማናሃንተ ምንድነው የምትፈልገው? በምን መልኩ ነው ዲንል ኢስላምን መኻደም የምትችለው? እስኪ ራሳችሁን ተመልከቱ። ሐቂቃ እየታዘብኳችሁ ስላለ ነው። ስም መጥራት ብቻ ነው የሚቀረኝ። እናንተም ታውቃላችሁ ብዬ አስባለሁ። ይሄ ህይወት በዚህም መልኩ እዚህም እኔ ልምራው፣ ይህንንም እኔ እንዲህ ላድርገው፣ ይህንንም እኔ ነው የሚመለከተኝ ብለህ የምትገባ ከሆነ ሁሉም ነገር ሐቁን ሳትሰውጠው ይቀርና መሀል ላይ አየር ላይ ተንሳፊ ትቀራለህ አንተ። ሐቂቃው ኤዕመሉ ኩሉን ሙየሰሩን ሊማ ሁሊቀላ ስራ ስሩ ለኢስላም ስሩ። ስትሰሩ ግን እያንዳንዱ ሰው ለተገራለት ነገር ነው የተፈጠረው። ኩሉን ሙየሰሩን ሊማሁል ይቀላ አስሉ። ይሄ ነው ይህንን ነው ማመን ያለብን። ስለዚህ እኔ የተፈጠርኩት ለማስተማር ነው። አስተማሪ ነኝ፣ አለቀ። ከዛስ ደግሞ ሌላ ሐኪም የሆነ አላህ የፈጠረው ባሪያ አለ። ሌላ ደግሞ አለ አገርን የሚመራ አለ። ሌላ ደግሞ አለ መጅልስን የሚመራ አለ። እያንዳንዱ ዘርፋችንን ያለማወቃችን ሁሉ ነገር ላይ እንግባ ማለታችን አሁን በገባንበት ዝቅጠት ውስጥ ያስገባን እንዲህ አይነት እርምጃዎቻችን ናቸው። ስለዚህ ጀግንነትም አይደለም፣ ስኬትም አይደለም፣ ጉብዝናም አይደለም። ያንተ እዛም እዚህ መርገጠህ፣ እባክህን ራስህን ቆም ብለህ እህቴ፣ እስኪ ራስሽን ተመልከች። ሐቂቃ ምን ላይ ነው መስራት የምትችሉ። እያጋጠመን ያለ ችግር ይሄ ስለሆነ ነው ይህን ጉዳይ ማንሳት የፈለግኩት። ስለዚህ እኔ ማን ነኝ? እችን ህይወት እንዴት ነው ማያት? ምንድን ነው የምፈልገው? የሚለው አንደኛው ነጥቤ ይሆናል ማለት ነው።